ኦኬ ዊች ዘ ፎሎዊንግ ሴናሪዮ ዲስክራይብ አሁን ይሄ ፈተና ላይ ያመጣሁላችሁ እዛ ኤግዛምፕ ላይ ስለሚመጣ ምናምን አይደለም፣ ኮንሰፕትን እንድ ትይዞት ነው። በየትኛው ሴናሪዮ ነው ፍሪሊ ፌሊንግ ሀፕ ሊያደርግ የሚችለው ወይም ዲስክራብ ልናለው የምችለው በየትኛው ሁኔታ ላይ ነው ወይም በየትኛው ሴናሪዮ ነው ኦብጀክት ሮን አፓርት ኦብጀክት አፓርት። ለምሳሌ የሆነን ኦብጀክት ወደ ላይ ስሮ አደረግኩት አዛ ታይም ፍሪሊ ፌሊንግ ይፈጠራል ይፈጠራል። ፍሪሊ ፌሊንግ ምንለው ነገር ይፈጠራል። ሚንስ ዛት አንዱ ኦብጀክት በግራቪቲ አማካኝነት ወደ ላይ የወረወር ነው ኢኒሽያሊ ከሰጠነው በኋላ ሙቭ እንዲያደርግ ኢኒሻል ቬሎሲቲ ካለ በኋላ ከዛ በኋላ በግራቪቲው አማካኝነት ሙቭ ያደርጋል። ስለዚህ ይህም ሴናሪ ይሆናል። ኦብጀክት ሮፕድ ጀስት የሆነ ኦብጀክት ይዛችሁት ስትለቁት ፍሪ ፊሊንግ ሀፕን ያደርጋል ወይም ደግሞ ይህን ሴናሪ ይገልጽልና። አሁን ኦብጀክት ስሮ የሆነ ኦብጀክት ደግሞ ወደታች ወረወረችሁት ስሩ አደረጓችሁት ጀስት። ይሄኛው ልዩነቱ ምንድን ነው? ይሄ ዛች ኮንቪዥን እንዳትሆነው ኢኒሺያል ቬሎሲቲ ዜሮ ነው። ድሮፕ ስታደርጉት ወይም ሪሊዝ ስታደርጉት ዮን ኦብጀክት ዜሮ ነው። ኢኒሺያል ዜሮ ነበር። ከዛ በኋላ ስትለቁት በግራቪቲ አማካኝነት ሙቭ ማድረግ ይጀምራል ያ ኦብጀክት። ሁለተኛው ደግሞ ስሮ አደረጋችሁት ኢኒሺያል ቬሎሲቲ ሰጣችሁት፣ ከዛ በኋላ ያ ኦብጀክት በግራቪቲ አማካኝነት ሙቭ ያደርጋል። ልዩነታቸው ይሄ ነው። በዚህ ሰዓት ኢኒሺያል ቬሎሲቲው ዜሮ አይደለም ስሮ ስታደርጉት አንድ ኦብጀክት ዳውንወርድ ስሮ ስታደርጉት ኢኒሺያል ቬሎሲቲ ዜሮ አይደለም፣ ቢኮዝ ኢኒሺያል ቬሎሲቲ ሰጣችሁታል። ነገር ግን ድሮፕ ስታደርጉት ጀስ ስትለቁት ኢኒሺያል ቬሎሲቲው ዜሮ ነበር። ያ ኦብጀክት ስሮ ስታደርጉት ደግሞ ወደ ላይ ኢኒሺያል ቬሎሲቲ አለው። ነገር ግን ግራቪቲ ኔጌቲቭ ይሆናል። ይሄ በሌላ ቪዲዮ ልስራላችሁ መሰለኝ። ኔጌቲቭ ሲሆን ፖዘቲቭ ምናምን የቅድሙ ጀስት አምስቱ ፎርሙላዎች ብቻ ነው መያዝ የሚጠብቅባቸው። ኔጌቲቭ ፖዘቲቭ የሚሆኑ አሉ። ለምን ይሆናሉ ብላችሁ ኮንፊውዝ እንዳትሆኑ ደግሞ ሌላ ራሱን መጽሐፋችሁ ላይ ያሉ ለምን እንደሆኑ ድሮፕ ሪሊዝ ስሮ ምናምን እነሱን ወይ ድሮፕ ወይ ሪሊዝ ስናደርገው ወይ ዳውንዎርድ ስሮ ስናደርገው ወይም ደግሞ አፕ ዋርድ አንድ ኦብጀክት ስሮ ስናደርገው እሱን በደንብ እናያለን። እዛ አንድ አምስት ደቂቃ ምናምን አራት ደቂቃ እሰራላችኋለሁ። ከዚህ በኋላ ለምን እንደሚሆን ጥያቄ ላይ ግራንድ አትጋቡ ማለት ነው። አክሴሌሬሽን መቼ ነው ኔጌቲቭ የሚሆነው ፖዚቲቭ የሚሆነው አንዳንዴ ፈተና ላይ ያክስ እንዳይገቡባቸው ወሳኝም ስለሆነ ፍሪ ፌል ኢንክሉድ ኦ ኤኒ ኦብጀክት ሙቪንግ አንደር ዘ ኢንፍሉንስ ኦፍ የትኛውም ኦብጀክት ሊሆን ይችላል። በግራቪቲ አማካኝነት ወይም ግራቪቲ ኢንፍሉንስ አማካኝነት ሙቭ የሚያደርግ ከሆነ ዊኮሊት ምን እንለዋለን? ፍሪፌል እንለዋለን። ዌዘር ስሮ ሊሆን ይችላል አፓርት ዳውንዋርድ ድሮፕን ሊሆን ይችላል ኤቦት ስሮውን አፓርት እሺ፣ አሁን እዚ ጋር በሉ ወደ ላይ ነው ስሮ የተደረገው እያላችሁ ነው ስለዚህ ጂያችን ምን ይሆናል? አክስለሬሽን ቼንጅ እንቱ ቅድም ፎርሙላ ውስጥ ኤ የነበረው ጂ ይሆናል። ቢኮዝ በግራቪቲ አማካኝነት ስላለ ነገር ግን ምን ይሆናል አክስለሬሽናችን ኔጌቲቭ ይሆናል። ቢኮዝ ለምን መሰላችሁ? ኦብጀክቱ ይደቅቅነው ወደ ላይ ነበር ስሩ ያደረግነው ነገር ግን ኦብጀክቱ ከሚሄድበት በተቃራኒ ደግሞ ግራቪቲ ስበት አለ ወዴት ዳውንዋርድ። ስለዚህ ይህንን ኦፖዚት ዳይሬክሽን ለማመልከት ግራቪቲ ኔጌቲቭ ይሆናል እንጂ ግራቪቲ ራሱ ኔጌቲቭ ነው እያለ ዳይሬክሽኑን እያመላከተን ነው ነው ከኦብጀክቱ በተቃራኒ እንደሆነ እያመላከተን ነው። ስለዚህ ምን ይሆናል ጂያችን ኔጌቲቭ ናይን ፖይንት አይት ይሆናል። ፈተና ላይ ደግሞ አስር ጎበዝ የሆነ ተማሪ አስር ያደርግና መጨረሻ ላይ በጣም የተጠጋጉ ቁጥሮች ካልሆኑ ማወቅ ትችላላችሁ። በጣም የተጠጋጉ እስከሆነ ግዴታ ናይን ፖይንት አይት ትወስዳላችሁ፣ ኔጌቲቭ ናይን ፖይንት አይት። ግን ፈተና ላይ ቶሎ ለመጨረስ የተራራቁ ቁጥሮች ለምሳሌ ስምንት ነጥብ አምስት አስር አስር ነጥብ አምስት ከተሰጣቸው አስር ብትወስዱት ችግር የለውም እና ክል ኢምፓክት አይኖረውም። ነገር ግን በጣም ዘጠኝ ነጥብ አምስት ዘጠኝ ነጥብ ስድስት ምናምን ከሆነ ደግሞ የግድ ዘጠኝ ነጥብ ስምንት ወስዳችሁ ነው የምትሰሩት። አንዳንዴ ፈተናችሁ ላይ ኤግዛም ላይ ሲሰጥ አፕሮክሲሜት አስር ሊሰጣችሁ ይችላል። በሀይር ኤዲኬሽኑም ሊሆን ይችላል በክላስ ፈተናም ሊሆን ይችላል። አስር ውሰዱ አክስለሬሽን ልትባሉ ትችላላችሁ ጊቪን። ያኔ አስር መውሰድ ነው የተሰጣችሁን ጊቪን በደንብ ማየት አለባቸው። ሆኖ ከዛ በኋላ ስሮ ሲደረግ ኢኒሻል ቬሎሲቲው ልክ ስሮ ሲደረግ ጀቱ አስራ አምስት ሜትር ፐር ሴከንድ ሙቭ እያደረገ ነበር። ሀው ሎንግ እያላችሁ ነው ሰአት ነው እየጠየቃችሁ። ሀው ፋር ከሆነ ዲስታንስ ኦር ዲስፕሌስመንት ነው። ሀው ሎንግ ከሆነ ደግሞ ሀው ፋር ከሆነ ዲስፕሌስመንት፣ ሀው ሎንግ ከሆነ ደግሞ ታይሙን ነው የሚጠይቃችሁ። የቴክ ሪች ማክሲመም ሄይት ማክሲመም ሄይት ላይ ማክሲመም ሄት ማለት ምን ማለት ነው? ለምሳሌ የሆነ ኦብጀክት ወረወርኩት፣ እዚች ጋ ማክሲመም ሄት ነው፣ ይመለሳል። ስለዚህ እዚች ጋ ከደረሰ በኋላ ኦብጀክቱ ምን ይላል? ይመለሳል። እዚች ጋ ምንን ማወቅ እንችላለን? ማክሲመም ሄት አለ፣ ነገር ግን ምን አለን? ኦልሶ እዚች ጋ ቪ ፋይናላችን ዜሮ ነው። ቬሎሲቲ ከኢኒሽያሉ እየሄደ እየሄደ እዚች ጋ ምን ይሆናል? ይቀንሳል፣ ዜሮ ይሆናል። ስንት ይሆናል? ዜሮ ይሆናል። ቪ ፋይናል ተሰጥቶናል ማለት ነው፣ አልተሰጠንም እንዳትሉ ስለዚህ ሰዓት የጠየቃችሁት እዚህ ጋር እስኪደርስ ድረስ የወሰደበት ሰዓት ነው የጠየቃችሁ። ስለዚህ ስንት ይሆናል? ቪ ፋይናል ተሰጣችሁ ኦኬ፣ ቪ ኢኒሺያል ዩ ተሰጣችሁ፣ ጂ ተሰጣችሁ። ጂ ሁሉ ያለ ኮንሲደር ማድረግ ያለባችሁ ነገር ስለዚህ ኦብጀክት ስሮ ሊሆን ይችላል፣ ድሮፕ ሊደረግ ሊሆን ይችላል፣ ዳውንዋርድ ሊወረወር ይችላል። እናንተ በደንብ ማየት ነው እነሱ። ስለዚህ አሁን እነዚህ ጊቨን ከተሰጠን በጣም ቀለል ነው። ታይም ነው የተጠየቅ ነው። ሶሉሽን የሄደበት መንገድ ይሄ ፎርሙላ ከየት መጣ? ቅድም ምን ብለናል? v equal to u ፕላስ ኤቲ ነገር ግን እዚህ ጋር ግን ኦብጀክቱ አፓርድ ስለሆነ የተወረወረው ኔጌቲቭ ይሆናል። ተረዳችሁኝ? ኦብጀክቱ ተቃራኒ ስለሆነ ኦብጀክቱ የሚሄድበትና የግራቪቲ ስበት ተቃራኒ ስለሆነ ኔጌቲቭ እናደርጋለን። at ነበር ቅድም gt እናደርጋለን። የቅድሙ ራሱ ፎርሙላ ነው አፕላይ የምናደርገው። ሶ ይሄ ስንት ነው ብለናል? ስንት ነው ዜሮ ቢካውስ ማክሲመም ሄት ላይ ቪፋ ኦብጀክቱ ይቆምና ይቆም እና ይመለሳል። ሲቆም የለውም ቬሎሲቲ አት ማክሲመም ሄት ላይ ለምሳሌ ድንጋይ ወረወርኩት እዚች ጋር ደረሰና ስንት ይሆናል ይቆማል። ሲቆም ቪ ፋይናላችን ወይም ቪፋይናል ፋይናል ቬሎሲቲያችን ዜሮ ይሆናል። ምክንያቱም የቆመው ኦብጀክት መቼስ ቬሎሲቲ ሊኖረው አይችልም። ሶ ቪፋይናላችን ዜሮ ነው። ዜሮ ኢኳል ቱ ጂ ዜሮ ኢኳል ቱ ዩ ማይነስ ኤቲ ይሄ ስንት ነው ተሰጥቶናል እዚች ጋር ናይን ፖይንት ሄይት ታይምስ ቲ ቲ ነው የተጠየቅ ነው። ስለዚህ ይሄም ተሰጥቶናል። ይሄን ወደዚህ እናምጣው እስኪ ጂ ቲ ኢኳል ቱ ዩ ማለት ነው። ኦቨር ጂ ኦቨር ጂ ኦቨር ጂ እዚህ ጋር ኔጌቲቭ በኔጌቲቭ ይጣፋል። ለምን እዚህ ጋር ፖዘቲቭ ስለሚሆን እዚህ ጋር ስለሚመጣ ይሄን ወደዚህ ማምጣት ትችላላችሁ። ይሄን ወደዚህ ቢመጣ ይሄ ያለው ኔጌቲቭ እዚህ ጋር ኔጌቲቭ ዩ ይሆን ነበር። ይሄ ኔጌቲቭ ይሄን ያጣፋላችሁ ነበር ሶ ታይምም ስለሆነ ታይም በኔጌቲቭ አናስቀምጥም። ቲ ኢኳል ቱ ዩ ወይም ቪ ኢኒሺያል ዜሮ ማድረግ ትችላላችሁ? ዩ ማለት ትችላላችሁ፣ እንደ ራሳችሁ ነው፣ ችግር የለውም ኦቨር ጂ። ሶ ይህን ማካፈል ነው። ይሄ አስራ አምስት ተሰጥቷችኋል፣ ኢኒሺያል ቬሎሲቲ ልክ አኳር ስሮ ሲደረግ ይሄ ነበረው። ይህ ለ ሜትር በሜትር ይፃፋል። ስለዚህ ምን ይሆናል መልሳችን ምን ይሆናል? 1.53 ሰከንድ ማለት ነው። What's the velocity of the ball when it returns to towards the hand? ያ የወረወር ነው ኳስ ለምሳሌ ቅድም ላይ የወረወር ነው ኳስ ሪተርን ሲያረክ ሲመለስ ስፒዱ ምን ያክል ነው ነው? Don't forget. ኦብጀክቱ ወረወርኩት ሲመለስ ጊዜ ስፒዱ ከዚህ ጋር በኋላ ካለፈ በኋላ ያለው ስፒድ ነው የጠየቃችሁ። ስንት ይሆናል? ኦፖዚት ዳይሬክሽን ነው ግን ኔጌቲቭ 15 ነው። ተጓብተናላ ኔጌቲቭ ለመሆነ ስፒዱ ራሱ ነው ሲመለስ በኢኒሻል ስፒዱ ነው የሚመለሰው። የሆነ ኦብጀክት ወረወራችሁት እየቀነሰ እየቀነሰ ዜሮ ይሆናል። ፋይናሉ ሲመጣ ሲመለስ በኢኒሻል ቬሎሲቲ ነው የሚመለሰው። ሲመለስ ሪተርን ሲያደርግ ያለው ቬሎሲቲ ነው የጠየቃችሁ። ያ ደግሞ አስራ አምስት ይሆናል። ግን ኔጌቲቭ እናደርገዋለን ቢኮዝ ኦፖዚት ዳይሬክሽን ስለሆነ ከመጀመሪያው። መጀመሪያ እንደዚህ ነበር፣ ሁለተኛ እንደዚህ ነው። ኔጌቲቭ ዳይሬክሽን ነው ዳውንዋርድ ነው ኔጌቲቭ። ሁሌ ኔጌቲቭ የሚያመለክተው ዳይሬክሽን ነው ብያችኋለሁ። ስቶን ኢዝ ድሮፕድ ፍሮም ረስት አያችሁ። ለምሳሌ ስቶን ድሮፕ አድርጋችሁት ድሮፕ ተደረገ። ኢኒሺያሉ ድሮፕ ሲደረግ ስንት ነው ብለናል? ዩ 0 ነው ተሰጥቶናል ማለት ነው ኢኒሺያል ቬሎሲቲ ዜሮ እንደሆነ አውቅናል። ሃው ፋር አላችሁ እስቲ የተጠየቃችሁት። ኢንቱ ሰከንድ ሁለት ሰከንድ ሰከንድ ተሰጣችሁ ስንት ቲ ኢኳል ቱ ሰከንድ ስለዚህ ምን ምን ተሰጣችሁ? ጂ ተሰጣችሁ ቲ ተሰጣችሁ ዩ ተሰጣችሁ ስለዚህ የቱን ካልኩሌሽን መጠቀም ትችላላችሁ ኤስቲ ኤስ ኢኳል ቱ ማን እየተጠየቃችሁት እዚች ጋር ነው የፈለጋችሁት ከአምስቱን እነዚህ አምስቱን የሚያሟላችሁ መጠቀም ነው ይህንን ፎርሙላ ነበር የተጠቀመው ኤስ ኢኳል ኢኳል ቱ ዩ ዩቲ ፕላስ ሃፍ ኦፍ ኤቲ ስኩዌር ያልነው አለ ቅድም ላይ ኤ ወደ ጂ ይቀየራል ብያችኋለሁ። እዚች ጋር ፍሪ ፌሊንግ ስለሆነ ማለት ነው ዩ ስንት ነው? ዩ ዜሮ ነው፣ ቢኮዝ ድሮፕን የተደረገው ኢኒሻሊ ድሮፕ ስታደርጉት ዜሮ ስለሆነ ሶ ዜሮ ይሆናል። ፕላስ ፕላስ ሆነ፣ ለምን ድሮፕን የተደረገው ኦብጀክቱ ስሮ አልተደረገም። ድሮፕ ስታደርጉት የሆነ ኦብጀክት ድሮፕ ስታደርጉት የግራቪቲው ስበት እና የኦብጀክቱ ሙቭመንት ወይም ደግሞ ዳይሬክሽኑ ኦብጀክት ውስጥ ስትለቁት ያለው ዳይሬክሽን ዘሴም ስለሆነ ፖዘቲቭ ነው። ምንም ኔጌቲቭ የሚሆንበት ምንም ምክንያት የለም። ሶ ኢንዛት ኬዝ ምን ይሆንልናል? ኔጌቲቭ አይ ሚን ፖዘቲቭ ሀፍ ኦፍ ኤቲ ስኩር እዚ ጋር ቀንፍ ላይ ይሄ ደግሞ ቲ ነው ቲ ስኩር ሀፍ ኦፍ ኤቲ ስኩር ከዛ ሰብስቲቱት አድርጉ እናንተ ተኩ መልሱን ይሄን ታገኛላችሁ። እናንተ በዋናነት ኔጌቲቭ አክሰለሬሽን መቼ ነው የሚሆነው ምናምን የሚለውን ግዴታ መለየት አለባቸው። አለ በለዚያ ፈተና አስሩ ዋት ሀፕን ቱ ስፒድ ኦፍ ዘ ቦል ስሮን አፓርድ አዝ ኢት ራይዝስ ኤንድ ፌል። የሆነ ኦብጀክት ቦል ስሮ ስታደርጉት ወደላይ ብትመቱት ወይም ብትወረውሩት ስፒዱ ምን ይሆናል ነው። ኢንክሪዝ ኮንቲኒስሊ ኢንክሪዝ እያደረገ ነው ይሄ ነው። ዲክሪዝ ኮንቲኒስሊ ዲክሪዝ እያደረገ ነው ኮንቲኒስ ዲክሪዝ ዘን ኢንክሪዝ ይላቸዋል። መጀመሪያ ይቀንሳል ከዛ ይጨምራል አላቸው። ዛትስ ራይት። ኦብጀክቱ እየሄደ እየሄደ ምን ያደርጋል? ዲክሪዝ ያደርጋል ይቀንሳል። እዚህ ጋር ዜሮ ይሆናል ብለናል። ከዛ በኋላ ይጨምራል፣ ወደ ነበረበት ወደ ኢኒሻል ስፒድ ይመለሳል። ዊ ኮሌ ዲክሪዝ ዘን ኢንክሪዝ ማለት ነው። መጀመሪያ ይቀንሳል፣ ከዛ ደግሞ ይጨምራል። ስፒድ ዲክሪዝ አንቲል ሪሽ ዜሮ። ዜሮ እስኪሆን ድረስ ስፒዱ እየቀነሰ እየቀነሰ ዜሮ ይሆናል። አት ማክሲመም ሂት ላይ ዜሮ ይሆናል። ማክሲመም ሄት ላ ሁሌ ልትጠይቁ ትችላላችሁ። አት ማክሲማም ይሄ ቬሎሲቲ ጀነራሊ ስንት ነው ተብላችሁ ልትጠይቁ ትችላላችሁ። ዜሮ ነው። ዘን ኢንክሪዝ ዳውንወርድ ዳውንወርድ ደግሞ እየጨመረ ይመጣል ዳውንወርድ። ስለዚህ አሁንም እዚች ጋር ደግሞ ሰላሳ ሰባተኛ ዳውንወርድ ከዛ በኋላ እዚች ጋር ጥያቄ ማለት ነው። ሥራ ሰባተኛ ኢፍ አን ኦብጀክት ድሮፕድ ፍሮም ረስት። አሁንም የኦብጀክት ረስት የነበረው ኦብጀክት ነው ድሮፕ ተደረገ። ሃው ሎንግ ዊል ኢት ቴክ ቱ ፌል፣ ስንት ሰዓት ይጨርስበታል? ፌል ለማድረግ ሰዓት ነው ተጠይቅ ነው። 20 ሜትር አለን ኤስ ተሰጠን፣ ሌላስ ጂ ተሰጠን። ሁሌ ጂ አይሰጠንም ማወቅ አለብን። ኦኬ ጂ ተሰጠን። ኦልሶ ዋት ዩ ተሰጠን ዩ ተሰጠን ስለዚህ እነዚህ ሶስቱ ተሰጠን። ከቀድሞ አፕሊኬሽኖች ውስጥ ቪ ፋይናል የሌለበትንም አፕሊኬሽን አምጥተን እዚህ ጋር አፕላይ እናደርጋለን፣ ፎርሙላ ማለት ነው ቪ የሌለበትን። ሶ ከአምስቱ በአንደኛው ወይም ካራንቱ በአንደኛው ቪ ፋይናል የሌለበት ፎርሙላ አለ፣ እሱን እዚች ጋር አምጥተን አፕላይ እናደርጋለን። ስለዚህ ቲ ነው የተጠየቅነው የቱን እንጠቀማለን? የአሁኑ ራሱ ማለት ነው ኤስ ኳልቱ ዩቲ ፕላስ ሃፍ ኦፍ ኤቲ ስኩዌር ያልነው ማለት ነው ዩቲ ፕላስ ሀፍ ኦፍ ኤቲ ስር ስር፣ ይሄ ነው የምንጠቀመው። ሶ ዩ አሁንም ዜሮ ነው። ስለዚህ ኤቲ ስር መጠቀም ነው የተጠየቅ ነው፣ ምንድነው ቲ ነው። ሶ ኤስ ኢኳል ቱ ሀፍ ኦፍ ኤቲ ስር፣ ቱ ኤስ ኢኳል ቱ ኤቲ ስር፣ ኦቨር ኤ ደሞ ጂ ሆኗል ብለናል። ፍሪፌሊንግ ላይ ኦቨርጂ ኦቨርጂ እናደርጋለን። ከዛ በኋላ ቲ ስር ነው አንድዛ ስር ሩት ውስጥ መክተት ነው

400 በሉት። ስለዚህ አሁን እስቲ እናንተ ካልኩሌት አድርጉት ይሄንን። ያ ማለት ስንት ነው? በሁለት ስታባዙት ቱኤ ስታደርጉት 2 ታይምስ 2 ይሆናል over 9.8 the square root ማለት ነው። አርባ under the square root ሲካፈል 9.8 ከዛ በኋላ ይሄ ሲወጣ አፕሮክሲሜትሊ ወደ አራት አላችሁ። እናንተ ስልካችሁ ላይ ቼክ አድርጉት። ወይ አን ኦብጀክት ስሮን ዳውንወርድ። አሁን ደግሞ ኦብጀክቱ ዳውንወርድ ነው ስሮ የተደረገው። ስለዚህ አክስለሬሽናችን ጂያችን ፖዘቲቭ ይሆናል። ዳውንወርድ ነው ኦብጀክቱ የሚንቀሳቀስበት ሙቭመንት እና የአክስለሬሽኑ እንቅስቃሴ ያለበት ሙቭመንት ዘሴም ነው። ሶ ፖዘቲቭ ነው። ፖዘቲቭ ናይን ፖይንት ኤይት ነው የምንወስደው ሜትር ፐር ሰከንድ ስኩር። ታይማችን ተሰጠን። ታይማችን ስንት ነው? ስሪ ሰከንድ ነው። ኦኬ ኢኒሻል ስፒዳችን ስሮብ ሲደረግ ቴን ሜትር ፐር ሰከንድ ስሮብ ሲደረግ መቼም ዜሮ የሆነ አይችልም። ይሄ ተሰጠን፣ ይሄ ተሰጠን፣ ጂ ተሰጠን። ስለዚህ እነዚህ ሁሉ ተሰጥተውናል። በጣም ቀላል ነው። ስለዚህ አሁን ሰብስቲቲዩት ማድረግ ነው። ምንድን ነው የተጠየቅነው? ፋይናሉን ነው የተጠየቅነው። ግን እየተጠየቅ ነው። ስለዚህ ቪ ኢኳል ዩ ፕላስ ኤት ያልነው አለ

ሶስት ሰከንድ ሰከንድ አላችሁ። ኦኬ። ቲ ተሰጣችሁ ጂ ተሰጣችሁ። ኦልሶ ዩ ኢኒሻላችን ዜሮ ነው። ስለዚህ በጣም ቀላል ነው፣ እናንተ ካልኩሌት ማድረግ ነው። ኢኒሻል ፍሪ ፌል ስለተደረገ ዜሮ ነው። ያ ማለት አትሮስ ነበር ኦብጀክት ነው፣ ፕሮፕስ ሲደረግ ዜሮ ነው ብለናል። ስለዚህ የተን ፎርሙላ ኢስ ኢኳል ቱ ዩ ቲ ፕላስ ኦር ማይነስ ፕላስ ቢኮዝ ድሮፕ ነው ከላይ ወደ ታችን የተለቀቀው ሁለቱም በሴም ዳይሬክሽኑ ዩቲ ፕላስ ሃፍ ኦፍ ኤቲ ስኩዌር ኤቲ ስኩዌር ነው። ስለዚህ ዩቲ ይጠፋል፣ ዜሮ ሲባል በቲ ስለሆነ ሃፍ ኦፍ ኤቲ ስኩዌር ቲ ሰር ሰጥ ሆናል ስሪ ስኩዌር። ስለዚህ ሰብስቲቲስ ማድረግ ነው ሰብስቲቲስ እናደርገው አርባ አራት ነጥብ አንድ ሜትር ይመጣል። እናንተ ቼክ አድርጉት ከፈለጋችሁ። ስለዚህ ቅድም እሰራላችኋለሁ ያልኩት ቪዲዮ አልስራው በዚሁ ልንገራችሁ ኦብጀክቱ ወደ ላይ ስሮ ከተደረገ ኔጌቲቭ አክሰለሬሽን በቃ ኔጌቲቭ ይሆናል ቢኮዝ ኦብጀክቱና ዳይሬክሽናቸው ተቃራኒ ስለሆነ እነዛ አምስቱን ፎርሙላ ከያዛችሁ በኋላ የፈለጋችሁትን መጠቀም ነው ሚያመቻችሁን ከጠያቂ አንፃር የሚሆነውን መጠቀም ነው ዳውንዋርድ ከሆነ ኦብጀክቱ ዳውንዋርድ ከሆነ ኦብጀክቱ ደግሞ ዳውንዋርድ ከሆነ የአክስለሬሽኑ እና የኦብጀክቱ እንቅስቃሴ ዳይሬክሽናቸው ዘሴም ነው ስለዚህ አክስለሬሽኑ ፖዘቲቭ ትጠቀማላችሁ፣ ፍሪ ፊሊንግ ላይ ማለት ነው። ኦልሶ ዋት ድሮፕም ስታደርጉ ዘ ሴም ነው። ኦብጀክቱ ከላይ ወደ ታች ነው፣ መቼ ስመጠሉት አዛታይም እንቅስቃሴ ወይም የኦብጀክቱ አክስለሬሽኑ ዘሴም ዳይሬክሽን ነው። ስለዚህ ፖዘቲቭ ነው አክስለሬሽን የምትጠቀሙ። ስለዚህ ኔጌቲቭ፣ ፖዘቲቭ የሚሆንበት መንገድ ያንን ለየታችሁ ማወቅ አለባቸው። ከዛ ፍሪ ፊሊንግ የሚወጣው ጥያቄ ሲምፕሊ እነዛ ቀድሞ የያዝ ናቸው፣ አምስቱ ፎርሙላዎች በጭንቅላታችሁ መያዝ ነው። እነሱም ከፈለጋችሁ ክላስ ላይ አልያዝም ካላችሁ እንዴት እንደሚደረግ እሰራላችኋለሁ ቪዲዮ አስፈላጊ ከሆነ ማለት ነው። ድራይቭ ማድረግ ትችላላችሁ እዛው ፈተና ክላስ ገብታችሁ እነዛ አምስቱን ፎርሙላ ነገር ግን እርግጠኛንን ከዘጠኝ እስከ አስራ ሁለት ተምራችሁ ፊዚክስ እነዛን ካልያዛችሁ ሼም ነው። ለምን አላወቃችሁም እያልኳቸው አይደለም፣ ግን ግዴታ ክሪቲካል ወሳኝ ነው። ለምሳሌ ኬሚስትሪ ላይ ከአንድ እስከ ሀያ ተሜንክ ነበር ያላቸው ለምሳሌ ሃይድሮጂን፣ ሂሊየም፣ ሊቲየም፣ ብሪሊየም፣ ቦሮን፣ ካርቦን፣ ናይትሮጂን እስከ ሀያ ግዴታ መያዝ አለባቸው። ጀስት እዚህም ላይ ደግሞ እነዚህን መያዝ ግዴታ ነው። እነዚህ አምስቱ ፎርሙላ ወሳኝ ናቸው። ፊዚክስ እስከተባለ ድረስ ተማሪ እስከሆናችሁ ድረስ እነዚህ መተው የለባችሁም። ኤኒዌይስ ይህን ይመስላል። ቀጣይ ላይ ፓርት ቱ እንጨርሰዋለን ማለት ነው። ቻፕተር ቶሎ ቶሎ ለመጨረስ እንሞክራለን። ሁሉንም ቶሎ ቶሎ እንጨርሳለን። ተስፋ አደርጋለሁ ፈተናችሁ ብቻ ባይራዘም አሪፍ ነው። ለእናንተ ቶሎ ቶሎ አንብቡ። እናንተ የራዘመ ላይ ራዘም ብላችሁ አታሰቡ፣ ስለዛ ታሰቡ። ኤኒዌይስ በደንብ አንብቡ። እኔም ጥያቄ ቶሎ ቶሎ ለመስራት እሞክራለሁ። ለጓደኞቻችሁ ሼር አድርጉላችሁ። የከበዳችሁ ነገር ካለ ጠይቁኝ። ወዳችኋለሁ። ጉድባይ